ወተሽሀዱ አርጁሉን ቢማካኑ ካኑ የክሲቡን አለላ የቅያማ ቀን መናገራችንም ይታገዳል። የቅያማ ቀን ዱኒያ ላይ አጭበርበራለች፣ ባላ ላይ አጋርታለች፣ ወደ ዝሙ ተጣርታለች፣ ደንሳለች፣ ጨፍራለች፣ አባልታለች፣ አናክሳለች፣ ይታሸጋል። የቅያማ ቀን የዛን ቀን ማን ይናገራል? ቆዳ ይናገራል፣ ጸጉር ይናገራል፣ እግር ይናገራል፣ ሁሉ ነገር ይናገራል። ስለዚህ ያቃታል። ቃላ ፈማ አብሚልተፊሃ ይለዋል። አላ ምን ሰራ እስኪ ዱኒያ ላይ ብዙ ኒዕማዎችን ሰጥቼ አለሁ ከእናት ሆድ ውስጥ ጀምሮ አስቡት። የአላህ እንክብካቤው አንድ ዶሮ አስራ ምናምን እንቁላል ታቅፋለች። ያ የተዘጋው እንቁላል ዶሮ ካላቀፈችው ለምግብነት ነው የሚያገለግለው። እኛስ ፊ ዙልማቴን ተላት አላህ በሶስት ጨለማ በእናት ሆድ ውስጥ፣ በማፀን ውስጥ፣ በእንግዴ ልጅ ውስጥ በሶስቱ ውስጥ አላህ ትንፋሽ እንዳያጥረን አድርጉ። ምግብ ይሄ በየቀኑ የሚያመላልስ ወይ ኦርደር ተደርጎ የሚደርስበት ቦታ አደለም እዛ ቦታ ላይ አላህ ተንከባክቦ የሰው ልጅ ምንም ሳይሆን ጆሮ ሳይጎድለው፣ አይን ሳይጎድለው፣ እግር ሳይጎድለው እያንዳንዱ የሚያስፈልጉን የሆኑ ቀዳዳዎች እንኳን ሳይጎድሉ አላህ ብጦን ኡመሃቲኩም ላተዕለሙነ ሸይአ አላላህ አላህ ከእናታችሁ ማዕፀን ውስጥ ያወጣችኋል ምንም አታውቁ ነው። እናቱን ለይቱ አያውቅ አባቱን አያውቅ። ከዛ በኋላ አላህ በእናቱ ልብ ውስጥ ፍቅርን ጥሎ በአባቱ ፍቅርን ጥሎ ጡዝ ከላይ እንዲያመነጭ ያደርገዋል። ልጁ ጠጋ ሲላት ቧንቧ አልተከለ ቆጣሪ የለም የሚከፈት የሚዘጋ ልጁ ጠጋ ሲል እንዲጠባ ያደርገዋል አላ አስቡት ያላ ጸጋና ኒዕማ ከዛ በኋላ እየተንገዳገደ እየተንገዳገደ እየተንገዳገደ ከወተቱ ምናምን እያለፈ እያለፈ የሆነ ነገር መቅረስ ይጀምራል ከዛ በዳዴ ከዛ በእግር ከዛ እየወደቅ እየተነሳ ይደርሳል ከዛ በኋላ ደግሞ ይሄ ሁሉ ኒዕማ አላ የቂያማ ቀን ያመጣለታል ይህን አርጋለ አር አርገሃል ቃለ ፈማ አምልተ ፊሃ ይለዋል አላ ይጠይቀዋል ምን ሰራህበት ከተግባር ጋ ምዝጋና፣ ከምን ጋ ነው? ከተግባር ጋ ነው። ከስራ ጋ ነው። አማ ለማመዝገን ማ ከእስላም ውጭ ያሉም ሰዎች እኮ ፈጣሪ መዝገን ብሎ ወደ ላይ ቀና ያደርጋል። ውጤት አለው? መስመሩን ስቷል። መስመሩን የሳተ ምዝጋና ይባላል። ቃለ ቃተልቱ ፊከ አተስቱሽት ይለዋል። አያችሁ አይደል? እንዲህ በአንተ መገድ እኮ ተጋደልኩኝ ይው። ይሄ ውሹ ገብቶ በቃራቴ መምታት ምናምን እኳ አይደለም የእድሜ ልክ ስራት እኳ አይደለም፣ አንገት መስጠት። እንዲህ አንገቴን ሰጠው እኮ ያላ ይለዋል። አለ ከዘብት ውሸታ አላህ ያስዋሸውን ሰው ማን መቶ እውነተኛ ያዘደርገዋል ማንም ስቦክዮ ሚስረቅ ምንም ይስረቅ ይታሰር ታስሮ ሀያ ዓመት አስር ዓመት ይፈረድበት አልሰረቀም እውነተኛ ነው በስህተት ነው የተያያዘው ብሎ ለማስፈታት ጥረት የሚያደርጉ ሰዎች የሉ አሉ ጥረታቸው ይሳካላቸዋል አይሳካላቸው ይሳካላቸዋል የቅያማ ቀን አላህ አንተ ውሸታም ያለው ሰው ማንነው ከውሸቱ ነፃ የሚያደርገው ማንም ሊመን ልሙልኩ ሊመኒል ሙልኩል የውም ይላል። አላህ ንግሥናውን ለማን ነው? እስኪ ዛሬ እስኪ ውጣ የሚችል ሰው ፋይቱ ላይ ግባ ነው የሚለው አላህ። ማንም ይችል የለም። ዝሙቱ፣ ሌብነቱ፣ ሽርኩ ስለበዛ ምድር በራሷ ጊዜ ስትጠነጥቅ፣ የመሬት እንቅጥቃጤ አይታችኋላ። ሚዲ ላይ የሚለቀቀው መሬት በራሷ ጊዜ ስንጠቅ ትላለች። ማን ሰነጠቃት? የዘረጋት እሱ ነው። ሲፈልግ ይሰነጥቃታል፣ ይውጥሃል። አንተን እዛው የት ገባ? የፈለገውን ያዛል አላህ

እቺ መሬት መንቀጥቀጥ በራሳችን እኮ ነች፣ ትገባለች። ነገም አንተ ቤት ከነገ ወዳ ትመጣለች። እያንዳንዱ ጋር ትደርሳለች፣ አትቀርም። እሳት ይነዳል፣ ማንም አያጠፋውም። ይሄ የእሳት አደጋ ቢጮህ ቢጫጮህ ጨርሶ ነው የሚቆመው። ለምን ሽርኩ አለ? ለምን ዘካ አይሰጥም? ለምን ሌብነቱ አለ? ቅቤው ሙዝ ነው፣ በርበሬው ቀለም ነው፣ ወተቱ ውሃ ነው። ባዶ የህፃናቶች ኒዶ ላይ ፌክ ይሰራሉ፣ መድኃኒት ላይ ፌክ ይሰራሉ። ይነዳል ያላችሁ እንድኮ ነው

እንዲያርጌልህ እንዲያርጌልህ እንዲያርጌልህ እንዲያቃት ያደርገዋል። ፈአረፋሃ ያቃት አለይህም ቃለ ፈማ አሚልተ ፊሃ ምን ሰራ ኡስታዝ ቁርአን ግማሹን ሰብሮ ግማሽ የሚቀሩ ሰዎች አሉ። ድምፃቸውን ብቻ ለሰው ለማሳመር በየመስጊዱ የሱዳን ቅርአት የሱዳን አይነት ሰላት የሚያሰግዱ ሰዎች አሉ። ተብሎ ይሰበሰብላቸዋል። የአላህን ቃል ቢሰብሩት ምን ቢሉ ጭንቃቸው አይደለም። የሚያስጨንቃቸው ድምፃቸው ሰው ቀልብ ላይ ገባ አልገባም። ሀታ ኳላ ብትነግራቸው መመለስ አይፈልጉም። ከተመለሱ ድምፅ ይጠፋባቸው። በሱዳንኛ የሚቀራው በሱዴስኛ የሚቀራው በሹሬምኛ የሚቀራው በማሄርኛ የሚቀራው የሰው ቃል ነው እንዲ፣ የሰው ድምፅ ነው እንዲ። የምታብበው ጭንቀቱን ለድምፅ ነው አብዛኛው ሰው። አማ ቁርአን ይሰበር አይሰበር ጣጣው አደለ። ይኸው እነዚህ ሰዎች ድምፀኛው፣ ያ ኡስታዝ፣ ያ ቃሪ እንዲባልላቸው የሚያደርጉ ራሳቸው የሚቀርሱ ሰዎች አሉ። ኡስታዝ ነው ኢማም ነው ከፊት ለፊት ካሜራ ያደርግና አላሁ አክበር እያለ አስተካክሎ እዛ እያዩት ነው ሰዎች። በየረመዳኑ ላይ በላያቸው አብዛኛው የሱፊ ድምጽ ነው። አብዛኛው ድምጽ የራስህን ያዝ። የራስህን ድምፃችን አሳምረን ቁርአን መቅራት እንዳለብን ተናግሯሉ። ግን የራስህን ያዝ፣ በምችለው ልክ። ጎረሮን አሰንጥቀው አንዳንዶቹ የሱዳንን ቀራ አለ ብሎ አፋቸውን ይከፍቱታል ሙሉ። አንዳንዶቹ የሱዳይስ አይችሉትማ። ጭንቅ ነው ይሄ። ይሄ ከጀርባው የሆነ ነገር አለ። መስጊድ ነው ይገባለው። በቃ ቃለ ተዓለምቱል ኢልማ ወዓለምቱ ኢላ ኢልማም ተምሬ ያለው ድሮ አገር ቤት ቆጮ በቡና ነበር የሚጠበሰው ጮጋራን ይጠብሳል ሲወርድ ጠብሶ ነው የሚወርደው አንዳንድ ውስታዞች ነበሩ ደም የሚሸኑ በጣም ተቸግሩ ጠዋት ካለኸበት ካደርከበት ቤት ትንሽ ቆጮ በምጣድ ይጠብሱና ከአንድ ቡና ጋር ይሰጠዋል የምትበላው ማታ ለማስተማር ከአስር በኋላ ስትመለስ ነው የምትቀምሰው ያንን ዕልም ተምሮ የተማሩ ሰዎች ውጤታቸው ፍላጎታቸው ያለን ፊት ነው ያለን ፊት ከሆነ አህለን ወስሀለን አማርያ ካለችበት ቀርቼ መጣው ሀፍዤ ናሁ ሰርፍ

አንዳንዶቹ እኮ ዒልማቸው ሲጨምር ሰው መጨበጥ ራሱ ያስጠላቸዋል። አሰላም አሌይኩም ራሱ ማለት ያስጠላቸዋል። ባዶ በቃ ቀፎ ያደርጋቸዋል። ከላስ ስልክ ራሱ ብደውል አይመልሱልህ። ሸይጣን ይሰቅላቸዋል ላይ አማ ነቢዩ ዐለይ ሰላቱ ሰላም ህፃን ልጅ እጃቸውን ይዛ ታዞራቸው ነበር። ሚስቶቻቸውን ከአስር በኋላ ዞሮ ሰላም ብሎ የሚያድሩበት ቤት ይመለሱ ነበር። ነቢዩ ንግግር ሲናገሩ ገብቷቸዋል አልገባም፣ ሶስት ጊዜ ደግሞት ነበር። ነቢዩ ዐለይ ሰላቱ ሰላም ጥሪስ የተጠሩበት ጥሪ ያከብሩ ነበር። ያለህ ነቢይ ምስኪን ደረሳኑ ዛሬ ንካላ ስረው ቢላቸው ይመጣሉ። ለራሳቸው ትችዋለሁ ሂሳቡ ለአላህ ብላአፉ በለ ረሳውት ይላል። አውቀው እኮ አይመጣም አይፈልግም እዛ መታየት። ሀከዛ ሀብታሞችም እንደዚህ ናቸው። ቁርአን የቀሩ ዕልም የተማሩ ሰዎች አላህ የቅያማ ቀን ከዘብት ይላቸዋል። ምን አድርጎ ነው? ተአለምተ ልዕልመ ሊዩ ቃል አሊም አንተ አሊምነ ፈሲ ፈቂህነ ስንት አሊም የሚባሉ ሀራምና ሀላል ይናገራሉ። ኃይኖች ናቸው። ሁማውን ይሸውዱታል። በል እንደውም በቅርብ ምንድን ነው የሰማሁት አነ ሱፊ ብሎ የተናገረው ሰውዬ ለብቻ ሲያስተምረን አለ። አንዱ ምስኪ ተውሂድ ዳዕዋ አድርጉ፣ አብሽሩ ወረቀትም ከፈለጋችሁ እንሰጣችኋለን አለኛል። እሱ እኮ ሱናን ተውሂድ የሚሉ ሰዎች እንዴት እንዴት እንዴት አሽመድምደን በእጃችን ሱፊያ አሻሪያ ስር እናስገባቸው እኮ ነው የሚለው። በፊት ለፊት ውስጥ ይመጣና ደግሞ እናንተ በርቱ ይላቸዋል። አንተና ጌታ ሂድና ተጋደል፣ እኛ እዚህ ቁጭ ብለ እንጠብቃለን እንደማለት አይነት እነዚ ኃይኖች የሰሩት ስራ እኮ ነው የሚሰሩት። እስላም ለእያንዳንዱ ሰው ነፍስ ወቀፍ ስራ ይፈልጋል። እንደዚህ የሚሸውዱ ሰዎች አሉ፣ ግን ዶክትሬት አላቸው። ግን ይሄው አላህ የጠቀሳቸው ሰዎች ታህትን ውስጥ ነው የሚገቡት። የቂያማ ቀነቡን ሉጋም ይሎገምለታል። ጀሀነም ላይ የወድቃውን ጎትቶ የሚሄደው እንደዚህ አይነት አሊም ነው። ይህ ዕልም የደበቀ ሱናን አቂዳን መናጀ ሰለፍን ደብቆ በየመስጊዱ በየክትፎ ቤቱ ክትፎ የሚበላ ሰው ነው። ሀቅ የሚናገር ሰው ቀሊል ትንሽ ነው። ለዚህ ነው አላ ወቀሊሉ ሚን ኢባድ የሸኩር አላ ወቀራአተል ቁርአን ቁርአንም ቀራ ከወላጅ ከምናምን ተለይቶ ለሁለት ዓመት ይገባል አይደል አንድ ሰው ህፍዝ ማታ ቀን እያሐፈዘ ይቆይና የሚቆይበት ምክንያት ግን ውስጡ ላይ የአላህና የነብዩ ፍላጎት ጀነት አለ አልሐምዱሊላህ ውጤታም ነው ይሄ ግን የፈለገው ምንድን ነው ወጥቶ ቁርአን ቀርቻለሁ እኔ ማሰገድ ይችላለሁ ምናምን ነው ይሄ ነው ይሄ ከሆነ የለም ከሳራ ነው ፈቀድ ቂል ተብሎልሃል በቃ ዓሊም እንዲባል ነበር የፈለከው አይደል ቃሪ እንዲባል አይደል የፈለከው በሱዳኖቹ ያው ለበልባል ምናምን

ለአንተ ብዬ ወጪ ብሰጥ እንጂ ይላል። ቃለ ከዘብት ውሸታም የሀብታም ውሸታም ይሁ። አረዱ ሶስት በሬ አራት በሬ እንዲባል ነው የፈለግከው እንጂ ያለን ፊት አልፈለግከም። ውሸታም ነው ይለዋል። ዝጋፍ አይሉን ይለዋል። በግል ሂዳችሁ እሳት በላኝ ልጄ ታመመ ይሄው ካንሰር ይዞኛል ብላችሁ ብጩ አንድ ብር የማይሰጡ ባለ ሀብቶች አሉ። መድረክ ላይ ሲወጡ አስር ሺህ ብር ሰጥቻለሁ ይሄው ቼክ ምናምን የሚሉ ሰዎች አሉ። ምንድነው የፈለጉት? ሀጂ እንትና ሰጪ ናቸው መባል ይፈልጋሉ። ሰዎች ላይ ላስ አበቃ በየመድረሳው በየመስጂዱ በየቦታው የውዱ ማድረጊያ ውሃ የለም። መንግስት ለሆነ ቦታ ለሆስፒታል የሆነ ቦታ ጠራ ሲባል ሀጂንትና መቶ ሚሊዮን ሰጡ፣ ሀምሳ ሚሊዮን ሰጡ፣ አስራ አምስት ሚሊዮን ሰጡ። ለመስጊድ ይሰጣሉ አይሰጡም። ማን ያወራላቸዋል? የአላህን ፊት የሚፈልጉ ሰዎች ናቸው ይህን በድብቅ የሚሰሩት። አማ አብዛኛው ጫጥቃሚ ጮታም ሚዲያ ላይ ነው የሚሰጠው። ውስጥ አይሰጥህም። ከሰጥህም ሰው እያዩ ነው የሚሰጥ። ደብቀ ብጠይቀው አይሰጥህም። እቺ ሞክሯት። በደንብ ነፍሳችሁን ቼክ አድርጓት? ደብቃችሁ የምትሰጡት እንደሚፈልገውስ አደባባይ ላይ ኡለማዎች በእውለቱ መስጠት ይቻላል ይላሉ። ሰዎችን ለማነሳሳት ከሆነ ችግር የለውም ይላሉ። ይሄም እንደሰጠህ ይቆጠርልሃል። ግን ሰዎች ብቻ ሰጡ እንዲል ብቻ ቻናል ላይ እንዲወራ ከፈለግ ይለዋል ሐታ ውልቂያ ፊናር ይሄም ይጎጥትና በፊቱ በጀሃነም ይደፋል አኽረጀሁ ሙስሊም ኢማም ሙስሊም የሐዲስ ቁጥር 195 ላይ ዘግቦታሉ ሌላኛው እንግዲህ በዚህ ዙሪያ ሶስት ሰዎች ዋሻ ውስጥ ገቡ አሉ ነቢዩ ዐለይሂ ሰላም ታውቁታላችሁ ዋሻ ውስጥ ገቡና በተጠለሉበት ቋጥኝ መጣችና ዝግት አደረገችው አሉ ነቢዩ ማንም መድረስ አይችልም አንደኛው መጣና ያ ረብ ወላጆች ነበሩኝ ወተታ አልቤ እነሱ አፍ ላይ ሳይገባ ለማንም አላቀምፅም ነበር። እባክን እቺ ለአንተ ብዬ ሰርቻት ከሆነ ነጃ አውጣን ሲል ትንሽ ፈቀቅ አለች አሉ ነቢዩ። እያንዳንዳችን ምን ይዘናል? ችግር ሲገጥመን ምናስታውሳል። አንደኛው ደግሞ ያረብ አንድ ልጅ ነበረች፣ አንድ ቆንጆ ነች። ሞከረስ ያደርጋት እምቢ አለችው። ተቸገረችና መጣች። ድርሃሞችን ዲናር ሰጣትና ኦፕን አደረገችለት። ልክ ነካ ላደርጋት ሲል አላህን ፍራ አላህን ፍራ እንዳትነካኝ በንካብ ይሁን እንጂ ስትለኝ በድግብ እየተነሳው አለ አያችሁ ተቋ በድግብ እየተነሳው ገንዘቡን አልተቀበልኳትም አለ እቺ ላንተ ቤ ሰርቻት ከሆነ እስኪ ሲል ፈቀቅ አለች አሉ ነቢዩ ሌላኛው መጣ ደግሞ ሰራተኞች ነበሩት ያሰራል ይከፍላል ስከፍል አንደኛው እምቢ ብሎ ይሄዳል ቆይቶ መጣና ደመወዜን ስጠኝ ሲል ይሄ ሁሉ የተራባው ያንተ ነው ባንተ ንብረት ነው በደመወዜ ነው የተራባው ውሰድ አልኩት አለ ምንም